ይህ ታሪክ የሳጥናኤል መውደቅና የቅዱስ ሚካኤልን ሹመት እንዲሁም የቅዱስ ሚካኤል እስራኤልን የመምራት ታሪክ የሚተርክ፣ ከዚህ በፊት ያላየነውን የሚያሳይ ያላስተዋልነውን ደግሞ የሚያስገነዝብ ድንቅ ታሪክ ነው። ከእኛ ጋር ሆናችሁ ቪዲዮውን ላይክ፣ ዩቲዩብ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እንዲታዳምጡን ከቅዱስ ሚካኤልም ረድኤትና በረከት እንድታገኙ በትህትና እንጠይቃለን። እንዲሆነ ብለን እንጀምርላችሁ። በዘመን መባቻ የፍጥረት ሁሉ ጌታ እግዚአብሔር አምላክ ከሥጋና ከደም በላይ የሆኑ እሳታዊና ንጹሕ አየር የለበሱ መላእክትን ፈጠረ። እነርሱም በሰማያዊት ኢየሩሳሌም ዙሪያ በብርሃን ዓለም ውስጥ በመዘመር በማመስገንና አምላክን በማገልገል ጸንተው ይኖሩ ነበር። መላእክት በሦስት ክፍሎች ተከፋፍለው እያንዳንዳቸው ሦስት ሦስት ነገድ ነበሯቸው። እነዚህን ዘጠኝ ነገድ የሚመሩት ደግሞ ሰባቱ ታላላቅ ሊቃነ መላእክት ነበሩ። ከእነዚህም ውስጥ በክብርና በሥልጣን ከሁሉም በላይ የነበረው ሉሲፈር ነበር። ሉሲፈር ማለት ብርሃን ተሸካሚ ማለት ሲሆን የክብሩና የውበቱ ልህቀት እጅግ ታላቅ ነበር። ሉሲፈርን በእግዚአብሔር የተሰጠው ክብርና ኃይል ከልክ በላይ በትዕቢት አሳበደው። በልቡም ከፍ ከፍ እላለሁ፣ ዙፋኔን ከአምላክ ኮከቦች በላይ አደርጋለሁ፣ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እመጣለሁ፣ እቀመጣለሁ፣ በደመና ከፍታ በላይ እወጣለሁ በልዑልም እመሰላለሁ የሚል የክህደት ሐሳብ አሰበ። ይህ የሉሲፈር ትዕቢትና በራሱ ላይ ብቻ መተማመን ታላቅ የመላእክት መከፋፈልን አስከተለም። ከዘጠኙ የመላእክት ነገድ አንዱ የነበረው የሱ ሠራዊት፣ አብዛኛው ከስሩ የነበሩ ብዙዎች መላእክትም በሐሳቡ ተስማሙ። በሰማይም ውስጥ መሻከርና አለመግባባት ተፈጠረ። በብርሃን ዓለም ታላቅ ጦርነት ተጀመረ። ሉሲፈርና ወደ ውድቀቱ የሳባቸው መላእክት በብርሃንና በፍቅር ከፈጠራቸው አምላክ ጋር ለመዋጋት ተነሱ። በዚህ የጭንቅ ጊዜ ከሰባቱ ሊቃነ መላእክት አንዱ የሆነው ታማኙና የማይናወጠው ቅዱስ ሚካኤል የስሙ ትርጉም ማን እንደ እግዚአብሔር ነውና፣ ማን እንደ እግዚአብሔር ብሎ ከአመፀኞቹ በተቃራኒ ቆመ። በሉሲፈር ላይ በኃይል በመነሳት እንደ እግዚአብሔር ያለ ማን ነው የሚለውን የቅድስና ቃል በመናገር ታማኞቹን መላእክት መራ። የቅዱስ ሚካኤል ጥያቄ የአምላክ ልዕልና የማረጋገጥና የሉሲፈርን የትዕቢት ቃል የሚቃወም ነበር። ቅዱስ ሚካኤልን ተከትለው ታላላቆቹ ሊቃነ መላእክት ገብርኤል፣ ሩፋኤል፣ ኡራኤልና ሌሎችም ታማኝ የሆኑ መላእክት ሁሉ በአንድነት ቆሙ። የቅዱስ ሚካኤል ሰራዊትና የዘንዶ ሰራዊት በሰማይ ተዋጉ። በዚህ ጦርነት የእግዚአብሔር ኃይልና የቅዱስ ሚካኤል ታማኝነት አሸነፈ። የቀደመውም እባብ ዲያብሎስና ሰይጣን የሚባለው ዓለሙን ሁሉ የሚያስተው ታላቁ ዘንዶ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከሱ ጋር ተጣሉ እንዳለ ባለራእዩ ቅዱስ ዮሐንስ ወንጌላዊ። ትዕቢተኛው ሉሲፈር ከተዋረደ በኋላ ሳጥናኤል፣ ተቃዋሚ ከሳሽ ተብሎ ተሰየመ። በኃይልም ከስፍራው ተነቅሎ ሦስተኛው የሰማይ ክፍል የሆነው ሰራዊት ወደ ምድር ተጣለ። በእርሱ የተሳቡት መላእክት አብረው ወድቀው አጋንንት ተባሉ። ሉሲፈር የነበረው ደማቅ ብርሃን ጠፍቶ ወደ ጨለማ ወደ ክፋት መንፈስነት ተለወጠ። ይህ ውድቀት ለሳጥናኤል ታላቅ ውድቀት ነበር። ጦርነቱ ካበቃ በኋላ እግዚአብሔር አምላክ ቅዱስ ሚካኤልን በትጋቱ በታማኝነቱና በድፍረቱ ምክንያት ታላቅ ክብርን ሰጠው። ሉሲፈር የተነጠቀውን ቦታ እንዲረከብ አደረገው። በመሆኑም ቅዱስ ሚካኤል የመላእክት ሁሉ አለቃና የሠራዊት ሁሉ መሪ ሆነ። ከሁሉም ሊቃነ መላእክት በላይ ተሾመ። የእግዚአብሔርን ኃይል ፍርድና ምሕረት የሚያከናውን ታላቅ መልአክ ሆነ። ይህም የቅዱስ ሚካኤል በሊቀ መላእክትነት መሾም ታላቅ የደስታ የሰላምና የሥርዓት መመለስን አመጣ። ከዚያ ጊዜ ጀምሮ ቅዱስ ሚካኤል የመላእክትን ሠራዊት እየመራ የእግዚአብሔርን ሕግጋት እየጠበቀ በምድር ላይም የሰውን ልጆች ከሳጥናኤል ከአጋንንት ሴራ እየጠበቀ ይገኛል። ይህ የቅዱስ ሚካኤል ጠባቂነትና ፈጥኖ ደራሽነቱ እንዲገባን የሊቀ መላእክት ቅዱስ ሚካኤልን ልዩ ተልእኮ በተለይም ለእስራኤላውያን የነበረውን ጥበቃና መሪነት የሚገልጽ ታሪክ እንኝ። ቅዱስ ሚካኤል ከሰይጣን በላይት በተቀዳጀው ታላቅ ድል ምክንያት የሁሉም የመላእክት ሰራዊት አለቃ ሆኖ ከተሾመ በኋላ የእርሱ ዋና ተልእኮ የፈጣሪን ፍትህ ማስፈጸም ታማኝነትና ሁሉን መጠበቅ ሆነ። ቅዱስ ሚካኤል በሦስት ዋና ዋና ተግባራት ይታወቃል። አንደኛ፣ የእግዚአብሔርን ሕዝብ መከላከል በብሉይ ኪዳን ዘመን እስራኤልን፣ በአዲስ ኪዳን ደግሞ በክርስቶስ ያመኑትን ከዲያብሎስ ሴራ መጠበቅ። ሁለተኛ የሰው ነፍሶችን መምራትና መመዘን፤ ነፍሳት ከሥጋቸው ሲለዩ ወደ መንግሥተ ሰማያት እስኪደርሱ መርዳትና በሰይጣን እንዳይከሰሱ መሟገት። ሦስተኛ የክፉ ኃይሎችን መዋጋትና ድል ማድረግ፤ ዓለምን ከሚያስጨንቁ የጨለማ ኃይሎች ጋር ያለማቋረጥ መጋፈጥ። ከነዚህ ተልዕኮዎች መካከል ታላቅ ቦታ የሚሰጠው እስራኤላውያንን ከግብፅ ባርነት ሥር አውጥቶ ወደ ርስት ምድራቸው የወሰደበት ታሪክ ነው። እግዚአብሔር በሙሴ በኩል ሕዝቡን ከባርነት ለማውጣት ሲወስን ቅዱስ ሚካኤልን እንደ ዋና መሪና ጠባቂ አድርጎ ላከው። እርሱ በሰማያት የአምላክን ሠራዊት እንደሚመራ ሁሉ በምድር ላይም የሙሴን ሕዝብ ምድራዊ ጉዞ መምራት ጀመረ። መጽሐፍ ቅዱስ መልአኬ በፊትህ ይሄዳል በማለት የጠራው ይህን ሊቀ መላእክት ነው። ከባርነት ነፃ የመውጣት ታላቅ ምዕራፍ ከመጀመሩ በፊት ቅዱስ ሚካኤል በግብፅ ላይ በወረደው አሥረኛው መቅሰፍት ውስጥ ንቁ ተሳታፊ ነበር። በዚያ ሌሊት ቅዱስ ሚካኤል የእግዚአብሔርን ትእዛዝ በማስፈጸም የግብፃውያንን በኩር ልጆች ሁሉ ገደለ። የመላእክቱ አለቃ እንደመሆኑ የመለኮታዊ ፍርዱን ፍጥነት፣ ኃይል አስፈጸመ። ይህ ድርጊት ፈርዖንን ሕዝቡን ለመልቀቅ አስገደደው። እስራኤላውያን ከግብፅ ከወጡ በኋላ በፊታቸው ታላቅ የሆነው ቀይ ባሕር ተደቀነ። ከኋላቸውም የፈርዖን ሠራዊት በጦርና በሰረገላ ተከትሎ መጣ። በዚህ አሳሳቢ ጊዜ ቅዱስ ሚካኤል ኃይሉን አሳየ። በመጀመሪያ ላይ ከግብፃውያን ሠራዊትና ከእስራኤላውያን መካከል የቆመው የደመና እና የብርሃን ዓምድ የቅዱስ ሚካኤል መገለጫ ነው። ይህ ዓምድ ለግብፃውያን ጨለማና ፍርሃት ሲሆን፣ ለእስራኤላውያን ደግሞ ብርሃንና ጥበቃ ነበር። ሙሴ በትሩን ሲዘረጋ ቅዱስ ሚካኤል ደግሞ መለኮታዊ ኃይል በመጠቀም ቀይ ባሕርን ከፈለ እስራኤላውያንም በደረቅ መሬት ተሻገሩ። የፈርዖን ሠራዊት በባሕሩ መካከል ሲገባ ቅዱስ ሚካኤል የባሕሩን ውሃ መልሶ በማምጣት በውስጡ የግብፃውያንን ሠራዊት ሁሉ አሰጠመ። ይህ የእግዚአብሔርን ተቃዋሚዎች የማጥፋት ተልዕኮውን ታላቅነት የሚያሳይ ነው። ከቀይ ባሕር መሻገር በኋላ ለአርባ ዓመታት በዘለቀው አስቸጋሪ የበረሃ ጉዞ ቅዱስ ሚካኤል የእስራኤልን ሕዝብ ቋሚና መሪ ጠባቂ ሆነ። ቅዱስ ሚካኤል በእግዚአብሔር ትእዛዝ በቀን ከፀሐይ ሙቀት የሚጠብቅ በደመና ዓምድ በሌሊት ደግሞ የጉዞ አቅጣጫ የሚያሳይ የሚሞቅ በፋና ወይም በብርሃን ዓምድ ውስጥ ሆኖ ሕዝቡን መርቷቸዋል። ይህ የመላእክት አለቃ ቅዱስ ሚካኤልን የሕዝቡን ምድራዊና መንፈሳዊ ጉዞ ያለማቋረጥ እንደሚመራ የሚያሳይ ነው። በአማሌቅና በሌሎች በረሃማ ነገዶች ላይ በተደረጉ ጦርነቶች ቅዱስ ሚካኤል የማይታይ የጦር መሪ ሆኖ እስራኤልን ወደ ድል መርቷል። ሕዝቡ ወደ ተስፋይቱ ምድር ለመግባት ሲቃረብ በዚያም ታላቅና የመሸገች ኢያሪኮ ከተማ አገኙ። በኢያሱ ዘመን ቅዱስ ሚካኤል እንደገና ተገለጠ። ኢያሱ በኢያሪኮ አቅራቢያ ሳለ በእጁ የተመዘዘ ሰይፍ የያዘ ሰው አየና የእግዚአብሔር ሰራዊት አዛዥ መሆኑን አወቀ። ይህ የሰራዊት አዛዥ ሌላ ሳይሆን ቅዱስ ሚካኤል ነው። ይህ ቅዱስ ሚካኤል የከተማዋን ግንብ የሚያፈርስበትን ስልትና ሥርዓተ ጸሎት ለኢያሱ ገለጠለት። በእርሱ መሪነት በታላቅ የሆሳና ጩኸትና የመለከት ድምጽ የኢያሪኮ ግንብ ወደቀ። ይህ የቅዱስ ሚካኤልን የሰራዊት አለቃነቱንና ከተሞችን የማፍረስ ስልጣኑን የሚያሳይ ነው። በዳንኤል ትንቢት ውስጥ አለቃ ተብሎ የተጠቀሰው እርሱ ነው። ከፋርስ የጨለማ ኃይል ጋር እንደተዋጋለትና እንደረዳው በትንቢተ ዳንኤል ምዕራፍ ዐሥር ላይ ተጠቅሷል። ይህም ቅዱስ ሚካኤል ስለ እስራኤል ከክፉ መናፍስት ጋር የሚያደርገውን ዘላለማዊ ጦርነት ያሳያል። በብሉይ ኪዳን መጻሕፍት ውስጥ ቅዱስ ሚካኤል የሙሴን ሥጋ በተመለከተ ከሰይጣን ጋር ሲሟገድ ተገልጿል። ይህ የነፍስ ጠባቂ መሆኑን ተልእኮ ያረጋግጣል። ቅዱስ ሚካኤል በአዲስ ኪዳንም በብዙ ቦታ የተጠቀሰ ሲሆን በመጨረሻ ዘመን ስለሚከናወነው ፍርድና በሰጠው ትንቢት፣ ቅዱስ ዮሐንስ ቅዱስ ሚካኤልን እንደ ታላቅ የድል ኃይል ገልጸዋል። በሰማይ ሰልፍ ሆነ ሚካኤልና መላእክቱ ከዘንዶው ጋር ተዋጉ ዘንዶ ከመላእክቱ ጋር ተዋጋ እያለ ቅዱስ ዮሐንስ ባለ ራእዩ ይናገራል። ይህ የሚያሳየው ቅዱስ ሚካኤል በአመፁ መጀመሪያ ላይ ሰይጣንን እንደቀጣው ሁሉ በዘመኑ መጨረሻም የመጨረሻውን ሽንፈት የሚያከናንበው እርሱ መሆኑን ነው። ቅዱስ ሚካኤል ሰይጣን በምድር ላይ ያለችውን ቤተ ክርስቲያን ሊያጠፋት በሚፈልግበት ጊዜ ሁሉ የሃይማኖት ታማኞችን የሚጠብቅና የሚከላከል እርሱ ነው። በቤተ ክርስቲያን ትውፊት ቅዱስ ሚካኤል የመጨረሻውን የትንሣኤ መለከት የሚነፋው መልአክ እንደሆነ ይነገራል። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት በመጨረሻ ፍርድ ጊዜ የሕዝቡን ስም ይዞ የሚቀርበው እርሱ እንደሆነ ይናገራል። በአጠቃላይ የቅዱስ ሚካኤል ተልዕኮ ከሰማይ ከዘላለማዊ ኃይል አንስቶ እስከ ምድር ዳርቻ ድረስ የሚዘልቅ ሲሆን፣ የክፋትን ኃይል ድል ነስቶ ታማኝ የሆነውን ሕዝብ በሙሉ ጥንቃቄ በኃይልና በፍትሕ የሚጠብቅ ታላቅ የመላእክት አለቃ መሆኑን ያረጋግጣል። የተከበራችሁ ሕዝበ ክርስቲያን የቅዱስ ሚካኤልን ከሹመቱ እስከ ብሉይና ሐዲስ እርተራዳኢነቱ የሚተርክ ታሪክ ወደ እናንተ አደረስንላችሁ። እናንተም የቅዱስ ሚካኤልን ኃይሉን፣ ገናንነቱንና ክብሩን እንዲታደምሩ አደረግናችሁ። ቅዱስ ሚካኤል በአባትነቱ በረዴቱና በክብሩ ሁላችንን የሚጠብቀን እያል የዛሬውን ዝግጅታችንን ቋጫለን እናንተ ደግሞ ቪዲዮአችንን ላይክ ዩቲብ ቻናላችንን ሰብስክራይብ እያደረጋችሁ ለሌሎችም ሸር እያደረጋችሁ እንዲታደርሱልን በትህትና እንጠይቃለን። ወስባት ለእግዚአብሔር ወለወላድቱ ድንግል ወለ መስቀሉ ክቡር አሜን።